ሰላም ጤና ይስጥልን እየተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ሰላህ አዲን ሰይር ቆይታ አድርጋለሁኝ። እስከ ዜናዎቻችን ፍጻሜ ድረስ ከኛ ጋር ቆዩ። በክልሉ የቴክኖሎጂና የፈጠራ ስራዎችን በመደገፍና በማበረታታት የልማት ስራዎችን ውጤታማ ለማድረግ በትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ በኮምቦልቻ ከተማ አስረክቧል። ደጀን አምባቸው፣ የአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ የሰራቸውን ልዩ ልዩ ማሽኖች ለክልሉ ስራና ስልጠና ቢሮ አስረክቧል። በኢንተርፕራይዙ የተሰሩ በመጠን 117 ማሽኖች ለልዩ ልዩ አገልግሎቶች የሚውሉም ናቸው። ፔደስታል ግራይንደር ይባላል። ግራይንደር በባህሪው የቱሎችን የሌዝ ማሽን የሚሊንግ ማሽኖች ቱሎችን እየቀረጽን ዲዛይኑን እየሰጠ ነው። በዛ ስፔክ መሰረት ይህንን ከተሮችን ማስተካከያን ማለት ነው። እዚህ ጋር የምታያቸው ደግሞ 32 ማሽነሪዎች ውድሰር ኩራርሶ ይባላሉ። ውድሰር ኩራርሶ ማለት የእንጨት መሰንጠቂያ ማሽን ለእያንዳንዱ የኢንተርፕራይዝ ወይም ለኢቲቪቲ ለስራና ክሎት የምናቀርባቸው የእንጨት መሰንጠቂያ ናቸው። ዘጠና ዲግሪና በ45 ዲግሪ የሚቆርጡ ማሽኖች ናቸው። ከአንድ መኪና ላይ ኢንጂን የሚበላሽብን ወይም ሞተሩ ቢነክስ ኢንጂኑን ከመኪና ውስጥ አውጥተን አንስተን ቁጭ አርገን ጠግነን መልሰን የምንተክልበት ሞባይል ሃይድሮ ክሪን ይባላል። ርክክብ የተደረገባቸው እነዚህ ማሽኖች በአማራ ብረታ ብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ኮምቦልቻ ቅርንጫፍ የተገጣጠሙ መሆናቸው ተጠቅሰዋል። እያንዳንዱ የተገጣጠሙ ስራ ብታዩቸው ሙሉ የተሰሩት እዚህ ግቢ ውስጥ ነው። ምንም አይነት ነገር ከውጭ የገባ ነገር የለም። የመጨረሻ የገቡት ማለት ሞተሮችና ስታንዳርድ ማቴሪያሎች ብቻ ናቸው። ከዛ ውጭ ያለው ሙሉ እዚህ ያለው ባለሙያ ነው የሰራው። የአማራ ብረታብረት ኢንዱስትሪና ማሽን ቴክኖሎጂ ልማት ኢንተርፕራይዝ ዋና ሥራ አስፈጻሚ ዘላለም በላይ ኢንተርፕራይዙ ከሥራና ሥልጠና ቢሮ በተወሰደ ውል መሠረት በኮምቦልቻ 117 በባህር ዳር ደግሞ ሰባት የተለያዩ ማሽኖች ለተቋሙ አስረክበናል ነው ያሉት። ከዚህ ቀጥሎ በትራክተር መገጣጠምና የተወሰኑ የትራክተር የአካል ክፍሎችን በማምረት የመኖ መቀነባበሪያ ፋብሪካዎችን በማምረት የላይምስቶን ፋብሪካዎችን ከዲዛይን ጀምሮ በማምረትና ለክልሉ ተቋማት በማቅረብ የበኩሉን ከተቋቋመበት ዓላማ አንጻር የበኩሉን አስተዋጽኦ ያደርጋል ብለን እናምናለን። ማሽኖቹ የተግባር ተኮር ስልጠናዎችን የሚያጠናክሩ የኢንዱስትሪና የግብርና ስራዎችን የሚያዘምኑ መሆናቸውን የተናገሩት ደግሞ የአማራ ክልል ስራና ስልጠና ቢሮ ኃላፊ ዶክተር ስቡህ ገበያው ናቸው። ኃላፊው የተረከቧቸውን ማሽኖች ለተደለደለላቸው የቴክኒክና ሙያ ኮሌጆች በማስረከብ የንድፈ ሐሳብ ስልጠናን በተግባር ለማስደገፍ የላቀ ሚና እንደሚኖራቸውን ያረጋገጡት በተለይ በ ብረታ ብረት፣ በእንጨት ስራ የተሰማሩ ወጣቶች የሚማሩ ተማሪዎች፣ እነዚህም ማሽኖች ዳይሬክትሊ እጃቸውን እያፍታቱ በቲዎሪ የወሰዱትም በተግባር ውጤታማ እንዲሆኑ የሚያደርጉ ናቸው። ስለዛ ነው እኛም ፕራክቲካሊ ወጣቶቹ የሚማሩባቸውን መሳሪያዎች አስፈላጊ ስለሆነ ነው በወቅቱ ሊያዝ ነው። ስለዚህ የነዚህ መመረት በዋናነት ፕራክቲሱ የጎላ እንዲሆን እጁ የተፍታታ ዜጋ እንዲፈጠር ያደርጋል ማለት ነው። የክልሉ ገንዘብ ቢሮ ኃላፊና የኢንተርፕራይዙ የቦርድ ሰብሳቢ ዶክተር ጥላሁን መሐሪ ኢንተርፕራይዙ የተሻለ አሰራር እንዲኖረው ድጋፍ እየተደረገ ነው ብለዋል። በተለይ ከነበረበት ችግር ወጥቶ የተሻለ ስራ እንዲተገበር ቦርዱ በኃላፊነት ይሰራል ብለዋል። ገዝተን አምጠን ከመሸጥ ገጣጥመን ወደ መሸጥ መሸጋገር መቻል አለብን። የኮምቦልቻ ብራንች ፎከስ የሚያደርገው የግብርና ማሽነሪዎች ላይ፣ በተለይ ደግሞ ትራክተር ላይ ፎከስ አድርጎ የሚሰራ ተቋም ይሆናል። ቦርዱም ይህን አቅጣጫ ወደፊት ፎርማል በሆነ መልኩ የሚያስተላልፍና ክትትል የሚያደርግ ይሆናል። የባህር ዳሩም እንደዚሁ መጀመሪያ በታሰበው አግባብ መሰረት የሚሄዱ ይሆናል። በርክክብ ስነ ስርዓቱ ላይ የተገኙት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የክልሉ የልማት ድርጅት የሆነውን ኢንተርፕራይዝን በመደገፍና የገበያ ትስስር በመፍጠር የህብረተሰቡን ስራ እንዲያዘምን ብሎም የመጪውን የሀገሪቱን የቴክኖሎጂ ሽግግር እንዲያሳለጥ እንደሚሰራም አረጋግጠዋል። ኢንዱስትሪው ስሪው የተጣለበትን ታሪካዊና ኢኮኖሚያዊ ኃላፊነት እንዲወጣ የክልሉ ቁልፍ እና ስትራቴጂክ የኢንዱስትሪ ተቋም ሆኖ እንዲቀጥል ማድረግ የሚያስችል የባለፉት ስህተቶችን በትክክለኛ አቅጣጫና ውሳኔ አሁን ቦርዱ እንደጀምረው እያረሙ መሄድ ያስፈልጋል። የክልሉ መንግስትም ለዛ የሚሆን ተመሳሳይ ውሳኔዎችን እየወሰነ የነበሩ ችግሮችን ለመፍታት እየሰራ ነው ያለው። የያዛችሁ ተቋም ምናልባትም ሀገር በቀጣዮቹ አስር ሃያ አመታት በአፍሪካ እና በዓለም ደረጃ የልማትና የብልጽግና ተምሳሌት ለመሆን የያዘችውን ግብ ለማሳካት ጫንቃችሁ ላይ የወደቀ ትልቅ ኃላፊነት መሆኑን ማመንና መረዳት ያስፈልጋል። ለከተማዋ ሰላም መስፈንና እድገት የሚያደርጉትን ሁለንተናዊ ተሳትፎ አጠናክረው እንደሚቀጥሉ የደሴ ከተማ ወጣቶች ተናገሩም። በደሴ ከተማ ዘላቂ ሰላምና ብልጽግና ለወጣቶች መሰረት ነው በሚል መሪ ሀሳብ የወጣቶች እውቅናና ምስጋና መርሃ ግብር ተካሂዷል። መስኡድ ጀማል ተጨማሪ ዘገባ አለው። ዘላቂ ሰላምና ብልጽግና ለወጣቶች መሰረት ነው በሚል መሪ ሐሳብ የወጣቶች ዕውቅናና ምስጋና መድረክ በደሴ ከተማ ተካሂዷል። አሚካ ያነጋግራቸው የደሴ ከተማ ወጣቶች ጥያቄዎች በንግግር እንደሚፈቱ በማመናችን የከተማችን ሰላም ተጠብቆ ልማቶቻችን እንዲፋጥኑ አድርጓል። በዚህም ደስተኞች ነን ብለዋል። ዛሬ የተሰጣቸው ዕውቅናና ምስጋና እንዲነሳሱና ወደፊት የበለጠ እንዲሰሩ እንደሚያደርጋቸውም ተናግረዋል ጦርነት ለሁላችንም የሚጠቅም አማራጭ እንዳልሆነ ያለፈው ወጥ ጦርነት አሳይቶናል ስለሆነም አሁን በአገራችን ላይ ያሉ የአማራ ክልል ጥያቄዎችን በውጊያና በምናምን ሳይሆን በእስክርቢቱ የተሻለ ሀሳብ ይዘን መተን ማሸነፍ እንችላለን የሚል እምነት እንደ ወጣት አለኝ ምክንያቱም ወጣት አገር መገንባትም ሆነ ማፍረስ ይችላል ሰላማችንን አረጋግጠን የደሴ ከተማችንን ስለያዝን እያየ ነው ያለ ነው ብዙ ለውጦች አሉ ባለፈው ጦርነት ደግሞ ያጣናቸው የተዘረፉ ያጣናቸው ብዙ ንብረቶች አሉ ዋጋዎች ከፍለናል አሁን ሀገራችንን ሰላም አድርገን ይዘን ጠብቀን በመቆየታችን የተለያዩ የልማት ስራዎችን እያየን እየተመለከትና ያለ ነው። ስለዚህ ያንን ልማት ማስቀጠል የምንችለው ጥያቄ ሳይኖረን ቀርቶ ሳይሆን ጥያቄያችንን በሰላም መንገድ በሀሳብ ልዕልና ይዘን በመቅረብ የሀሳብ አሸናፊነትን በመደገፍ ነው እንጂ በውጊያና በጦርነት አይመስለኝም። ሞሮፍ በጣም የተሻለ ነገሮችን እየሰራን ነበረ። ባለፉት አመታት ሎች ላይ የነበሩት ደሴ ላይ የነበሩት አንጻራዊ ሰላም ነበረ። እነዛን ጋር ወጣቱ በአንድነቱ ነው ብዙ ነገሮችን እየሰራን ነበር የተገኘ ነው። አሁንም ከዚህ በኋላም ወደፊትም ባለው አንጻራዊ ሁኔታ ከፊቱነን ወጣቶቻችን የተሻለ ስራዎችን እንሰራለን። ቀጣይ ለምንሰራቸው ስራዎች ለእኛ ብርታት ይሆኑናል። ደካማ ጎናችሁና ጠንካራ ጎናችሁን ለጌተ እንድናቅና ቀጣይ ለምንሰራች ስራዎች እድገት ይሆንናል። ለኛ ጠንክረን እንድንሰራ ያደርገናል። ወደፊት እንድንራመድ ያደርገናል። ከተማችን ያለችበትን አንጻራዊ ሰላም ለቀጣይ እንድናጎላ ያደርገናል። የደሴ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አሸናፊ አለማየሁ በደሴ ከተማ ከወጣቱ ጋር በመቀናጀት የከተማዋን ሰላም ጠብቆ ሰፋፊ የልማት ስራዎችን ማከናወን መቻሉን ጠቅሰዋል። የከተማችን ወጣት ለከተማችን ሰላም፣ ለከተማችን ልማት የጸጥታ ሁኔታውን ለማስከበር የነበረው ሚና እጅግ በጣም የጎላ ነበረ። ለዚህም የደሴ ከተማ ሰላምና ልማት ማሳያ ነው። ሌላ መለኪያ የለንም። የተቋረጠ ማህበራዊ የማህበራዊ ዘርፍ ስራ የለም። የተቋረጠ የትምህርት ስራ የለም። የተቋረጠ የንግድ ስራ የለም። የመንግስት ስራው በአግባቡ እየተመራ ነው ያለው። የንግድ ስርዓቱ በአግባቡ እየተመራ ነው ያለው። የምንፈልጋቸውን ልማቶች በምንፈልገው ጊዜና ሰዓት መሬት ላይ አውርደህ ለህዝብ እያስረከብ ነው። ሰው ለከተማችን ሰላም ዋጋ የከፈሉ ወጣቶችን በአደባባይ በይፋ በወጣቱ ፊት በሃይማኖት አባቶች ፊት በጸጥታ መዋቅሮ ፊት እውቅና መስጠት በጣም አስፈላጊ መሆኑን ገምግመናል፣ ታምኖበታል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ ደሴ ከተማ አርቀው የሚያስቡ በሳሉ ወጣቶች አሏት ያሉ ሲሆን እነዚህ ወጣቶች የከተማችን ሰላምና ልማት እንዲፋጠን ሚናቸውን መወጣት በመቻላቸው ዛሬ ምስጋናና እውቅና ተሰጥቷችኋል ብለዋል እስካሁን ድረስ ከተማችንን ሰላሟን አስጠብቃ ከዛሬ ድረስ እንዲቆይ ያበረከታችሁት አስተዋጽኦ የጎላ ስለነበረ ይህም በማድረጋችሁም የከተማችንን ልማት በእጅጉ እየተፋጠነ እንዲመጣ ትልቅ አስተዋጽኦ አበረክታቸዋል። በዚህም መላ የደሴ ከተማን ወጣት እጅግ እናመሰግናለን። ይሄ ሰላም ባይኖር ይሄ ልማት መልማት አይችልም ነበረ፣ በዚህ ደረጃ ልንደርስ አንችልም ነበር ማለት ነው። እውቅና ነው ለመላ የደሴ ከተማ ወጣት ነው ማለት ነው። ወጣቱ አንድነቱን በማጠናከር የከተማዋን ሰላም ለማጽናት የጀመረውን ሁለንተናዊ ተሳትፎ አጠናክሮ ሊቀጥል ይገባል ሲሉም ተቀዳሚ ምክትል ከንቲባው ገልጸዋል። የከተማችንን ልማት እስካሁን የመጣንበት የሚናናቅ ባይሆንም እጅግ በከፍተኛ ሁኔታ እውቅና የሚሰጠው ቢሆንም ነገር ግን ከዚህ በኋላ የሚቀሩን ልማቶች በጣም በጣም ይበዛሉ። ለዚህ የከተማችንን ወጣት ከጎናችን ቁሞ ሰላሙ የበለጠ ተጠናክሮ እንዲቀጥል የከተማችንን ሰላም በሀሳብም፣ በገንዘብም፣ በጉልበትም በየትኛውም መንገድ ከተማዋን ባሉባልታም በተለያየ መንገድ ለመረበሽ ከሚጥሩ ኃይሎች ጋር ወጣታችንን እንደተለመደ ባህሉ ከጎናችን ቆሞ እየታገለ እንዳግዘን ጥሪ ለማቅረብ ነው ማለት ነው። የኢትዮጵያ ቀይ መስቀል ማህበር በሰሜን ወሎ ዞን አይና ቡጉና ወረዳ በድርቅ ለተጎዱ ወገኖች የዕለት ምግብ እርዳታ እያደረገ ነው። ሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽፈት ቤት በድርቅ ምክንያት የተከሰተውን የምግብ እጥረት የከፋ ጉዳት እንዳያደረስ የማህበሩ እርዳታ እገዛ እያደረገ መሆኑን ገልጿል። ካሳውን ኃይል ሚካኤል በሰሜን ወሎ ዞን አይና ቡግና ወረዳ በተከሰተው የምግብ እጥረት በሰዎች ላይ ጉዳት እንዳይደርስ ተከታታይ ድጋፍ እየተደረገ ይገኛል። በኢትዮጵያ ቀይ መስቀል ማህበር የወልዲያ እና ዋግ ምራ ብሔረሰብ አስተዳደር ቅርንጫፍ ችግሩ መከሰቱ ከተገለጸበት ወቅት ጀምሮ ድጋፍ እያደረሰ መሆኑ ተገልጿል። የቅርንጫፉ ኃላፊ መንግስቴ ባዬ በሶስት ዙር የዕለት ምግብ ድጋፍ ለማድረግ ታቅዶ ሁለት ዙር ማድረስ መቻሉን ያስረዳሉ። የተጀመረው ዙር ላይ ወደ አራት ሺህ ሰባ የሚደርሱ እነዚህ ወገኖች ምግብ ዱቄትና ዘይት ተደራሽ አድርጓል። በመቀጠልም አሁንም ወደ መጋቤት ላይ እነዚህ ወደ አራት ሺ ለመቶ ሰባት ሺ ለሚደርሱ ወገኖች የምግብ ድጋፍ ተደራሽ አድርጓል። ዘይትና ዱቄት ማለት ነው። ተደራው ደግሞ ወደ ስድስት መቶ ሰዎችን ተደራሽ አድርጓል። በድምሩ እስካሁን ድረስ ወደ አስራ ሁለት ሺ ለሚደርሱ ወገኖች የዱቄትና ዘይት ድጋፍ ሰጥቷል። እንዲያውም በቀጣይ አንድ መጨረሻ ዙር ይቀረናል። እሱን ስንደምር ወደ

ውሃማ አካባቢም ስለሆነ በልብስም ምንጣፍ እንደሚመስል ድጋፎች ሰጥቷልና በዚሁ መልኩ የሚችለውን ድጋፍ እያደረገ ነው። እንግዲህ የግዙን አካላት አለ የሚታወቀው የዓለም አቀፍ ቀይ ጨረቃ እና ቀይ መስቀል አበላ የምንላቸው እንደ እህት ማህበራት የምንላቸው እንደ አውስትሪያ ቀይ መስቀል፣ እንደ ኔዘርላንድ ቀይ መስቀል እንደዚህ ደግሞ አጠቃላይ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ጨምሮ እነሱ ከእነሱ ባገኘነው ድጋፍ ጊዜ ሆኖች የሚችለውን ድጋፍ እየሰጠን እንገኛለን ማለት ነው። የሰሜኑን ወሎ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ተወካይና በጽህፈት ቤቱ የምግብ ዋስትና ቡድን መሪ አሻግሬ ደሴኝ በኢትዮጵያ ቀይ መስቀል ማህበር የዋግምራና የሰሜኑን ወሎ ዞን ቅርንጫፍ ለአይና ቡግና ወረዳ ያደረሰው ድጋፍ የአካባቢውን ችግር ያቃለለ መሆኑን ነግረውናል። ቀይ መስቀል በሶስቱ ዙሮች ድጋፎችን አድርጓል። ለማህበረሰባችን አለሁ ብሎ ይህን ድጋፍ በማድረጉ ከፍተኛ ምስጋና አለን። ሰውን ለመርዳት ሰው መሆን በቂ ነው የሚል በእሱ መሰረት ማህበረሰቡን አሁንም ካለበት ችግር ለማውጣት ሌሎች በጎ አድራጊ ድርጅቶችን፣ ግለሰቦችን፣ መንግስትም ጭምር የሚችለውን ድጋፍ ሁሉ እያደረገ ማህበረሰባችን ካለበት አደጋ እንድንታደገው አስፈላጊውን ትጥጥር እንዲያደርጉን ጥሪ የማቅረብ ይፈልጋል። በሰሜን ወሎ ዞን ደጋማ ወረዳዎች ተጨማሪ ድጋፍ የሚያስፈልጋቸው ወገኖች ስለመኖራቸው ተመላክቷል። የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ቆይታ ያደረግኩት ሰላሀዲን ሰይር ነበርኩኝ። በያላችሁበት መልካም ጊዜም